አዲሱ ቤት ልንገባ ይሄው መኝታ ክፍል ነው። ይሄ ግን በደንብ ይሄኛው ሌላ ክፍል ነው፣ ስቱዲዮ ይሆናል ብዬ አስባለሁ። ይሄ ሳሎን ነው። ደግሞ ኪችን መሆኑ ነው መሰለኝ። በጣም ሰፊ ነው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ውድን የተከበራችሁ የማዕዶት ጉራጊዋና ና የኤቢ ዩቲዩብ ቻናል ቤተሰቦች ደህና ናችሁ? አማን ነው። ከረጅም ጊዜ መጥፋት በኋላ ተመልሰን መተናል ማለት ነው። ያው መጥፋት እያበዛን ነው። ብዙ ያልተመቻችሁ እናንተ ማታቋቸው መስተካከል የነበረባቸው ነገሮች ነበሩ። ዛሬ እንግዲህ ከረጅም ጊዜ ቆይታ በኋላ ተመልሰን ስንመጣ አንድ ለየት ያለ ሰርፕራይዝ ለሁላችንም አለም ማለት ነው። ከጀርባ ምን ይታያቸዋል ጋይስ? ይህንን የሚያምር ቤት በቁጥጥራችን ስር አስገብተነዋል ማለት ነው። ካሜራማን ዞር ዞር አድርገህ ሁሉንም ኤሪያ በደንብ በደንብ በደንብ አሳያቸው እንጂ። ካሜራማን ምን? እሺ፣ አዎ፣ እንዲ እንዲ። ገና አንተ እንዳገባ አንተ እንዳገባ ነግሬሃለሁ፣ ራስህን እንዳታስገባ ለማንኛውም እንግዲህ ይሄንን የምታዩትን የተንጣለለ አምስት መቶ ሀምሳ ካሬ ሜትር ላይ ያረፈ ቦታ በቁጥጥራችን ስር አስገብተነዋል ማለት ነው እና እንዴት ነው ደስ አላላችሁ? የምሬን እኮ ነው። በዚህ ምክንያት የጠፋ ነው ለማለት ያክል ነው ማለት ነው። ለማንኛውም ይህም ቤት በቁጥጥራችን ስር ያስገባ ነው ምንድን ነው እንዴት አድርጋችሁ ነው በቁጥጥራችሁ ስር ያስገባችሁት ምናምን የሚል ጥያቄ ይኖራቸዋል። ያው ቤት ቀይረናል። የተከራይ ነገር የተከራይ ጣጣ አያልቅም። የጠፋንበት ምክንያት ትልቁ ይሄ ነው ማለት ነው። ከሰሞኑ ቤት እየቀየርን ነበረ። ቤት እንድንቀይር የሚያስገድድ ጉዳይ ተፈጥሯል ማለት ነው። ወይኔ ወይኔ እጄ ደምቷል። በነገራችን ላይ ጋይስ የሆኑ ነገሮችን እያስተካከልን ነው። አሁንም አልጨረስንም። እናም ቪዲዮ ለመያዝ ሞከረን ነበረ። ያ የያዝነው ቪዲዮ ደግሞ ካሜራ ማኔ ወይም ባለቤቴ እዛ ጋር ካሜራውን ይዛ የምትቀርጸው ልጅ እቃ አስተካክላለሁኝ ቤት አስተካክላለሁኝ ብላ ደፍ ደፍ ስትል ቤት ስንቀይር እቃ ስናጓጉዝ ምናምን የያዝናቸው ቪዲዮዎችን የያዘው ስልክ ተሰብሮባት እንግዲህ ስክሪኑን እንትን ብሎባታል። ያንን ቪዲዮ መጠቀም አልቻለም። ስለዚህ እንለቃለን እናሳያቸዋለን ብለን ያሰብነው ቪዲዮ በዚህ ምክንያት ተስተጋግሎብናል ማለት ነው። ለተወሰኑ ሰዎች በዋትሳፕ የላክናቸው ቪዲዮዎች አሉ። እሱን እንግዲህ በዚህ ቪዲዮ ላይ ጣልጣል እናደርግላቸዋለን። ያለውን ነገር እናስቃኛቸዋለን ማለት ነው። እንግዲህ አዲሱ ግቢያችን እችኛዋ እዛ ጋር ቆማ የምትቀርጸኝ ካሜራማኔ በተወሰነ መልኩ አሳይታቸዋለች ብዬ አስብ ይገባሉ ማለት ነው። ለማንኛውም ወደ አዲስ ግቢ ገብተናል። ቤት መቀየር በጣም ከባድ ነው። በነገራችን ላይ በጣም ማለት ነው። እግዚአብሔርን እንዴት ድካም እንዳለው አጠይቁኝ እና ይኸው መች መሰላችሁ ወደዚህ ቤት የገባ ነው። እሁድ ቀን ነው እና እስካሁን ድረስ አስተካክለን መጨረስ አልቻልንም። የምር በጣም በጣም አድካሚና በጣም ከባድ ነገር ነው። እሷም እንግዲህ እንደምታውቋት ካሚንግ ሱን ቤቢ ለይነችና እንደዛም ሆና በጣም በአስቸጋሪ ሁኔታ ነበረ ስንቀይር የነበረው ልክ በሁለተኛው ቀን ደግሞ እሷን አሟት ብዙ ነገሮችን ማስተካከል አልቻልንም ነበረ ያው ብቻ በጣም ብዙ የተባበሩ ሰዎች ነበሩ ግን የመጀመሪያው ቀን ላይ ነበረ አብዛኞቹ ሰዎች የተባበሩ እቃ ምናምን በተወሰነ መልኩ ካስገባም በኋላ እንግዲህ ብቻችንን ነበር ነገሮችን ስንጋፈጥ የነበረው ትንሽ አስቸጋሪ ነገር ነበረ ለማንኛውም ግን እግዚአብሔር ይመስገን እሷም ደህና ሆናለች፣ ሁሉም ነገር ተስተካክሏል። ያው ከሰሞኑ ኢትዮጵያ ውስጥ በነገራችን ላይ ከበድ ያለ ጉንፋን መሰል ወረርሽኝ ገብቷል እና ብዙ ሰውን እያጠቃ ነው እንደውም አንዳንዶች ኮሮና ነው ምናምን ምናምን እያሉ ነው። ከዛም አልፎ ደግሞ ጂንካ አካባቢ ላይም አንድ የገባ ከበድ ያለ ቫይረስ ነበረ። ሁላችሁም እንግዲህ አይታችኋል ብዬ አስባለሁኝና ብቻ ያው ብዙ ሰውን ይሄ ጉንፋን እያጠቃ ነው። እሷንም አጥቅቷት ነበረ። ካለችበት ሁኔታ አንጻር ትንሽ ከበድ ብሎን ነበረ። ለዛ ነው እንግዲህ ቪዲዮ ሳንሰራ የጠፋ ነው ማለት ነው። ለዚህም ይቅርታ ይደረግልን ማለት እፈልጋለሁ። ለማንኛውም ያው ብዙ ለፈለፍኩባቸዋ እንዲህ ቤቱን ገዝቸው አስመሰልኩት እኮ ብዙ ሳወራ ምላሴ ሲረዝም ማለት ነው። እንግዲህ አንድዬ ያለቀን ሁሉም ነገር በጊዜው እንደሚሆን እርግጠኛ ነኝ ማለት ነው። እግዚአብሔር በትክክለኛው ሰዓትና በትክክለኛው ጊዜ ሁሉንም ነገር ያደርጋል ማለት ነው። ይህንን ደግሞ እኔ በዚች ባሳለፍኳት በአጭር እድሜ በጣም ብዙ ነገሮችን አይቻለውኝና እሱ የሚሳነው ነገር የለም። የምሬ ነው ምላችሁ እመኑ እመኑ ልላችሁ ፈልጋለሁኝ። እንግዲህ ካሚንግ ሱን ደግሞ የራሳችንን ቤት ይኖረናል ብለን ተስፋ እናደርጋለን። አዎ፣ አዎ ምንድን ነው የምትይው? ለማንኛውም እሷን እዛ ካሜራ ሲዘህ እንዴት ነው የምትለፈልፈው? ዛሬ ደግሞ ምላስ ለቀው ባህል ምናምን ትሉኛላችሁ። ከአዲሱ ግቢ ነው። በጣም ምላስ የሚለቅ ግቢ ነው እና ለማንኛውም ቤቱን በተወሰነ መልኩ እናስቃኛቸው። ቤቱ ተዝረክርኳል፣ አትቅረጽ፣ አንግባ ምናምን ምናምን እያለችኝ ነው። ግን እኔ ለእናንተ የማልሆነው ነገር የለም። ያው ተናግሬያለሁኝ፣ ቀድሜ ተናዝዣለሁኝ። የግድ ማሳየት አለብን። ከነበረው ነገር አንጻር ብዙ ነገሮችን ማስተካከል አልቻልንም ማለት ነው። እንግዲህ እንደምታዩት ሰፊ ግቢ ነው። የሰው ግቢ ታስቃኛለህ ምናምን እንዳትሉኝ። እዚህ ጋር ቆሜ እሰራለሁኝ ብዬ ነበረ፣ አልተመቸኝም ነበረ። ለማንኛውም ያው እንሰትም አለው፣ ቡናም አለው፣ የሌለው ነገር የለም። ብቻ ጠይቁ፣ የሌለው ነገር የለም በሚለው ይያዘልን። ያው እንደምታዩት ብዙም አልተስተካከለም፣ ለማስተካከል እንሞክራለን ማለት ነው። እንግዲህ በዚህ በትልቁ በር ለግባላቸው መሰለኝ። በጓሮም በር አለው በነገራችን ላይ። ሌባ እንዳይጠራብኝ ደግሞ ቆጣሪም አለው። እረ መብራት አለ እንደ ለማንኛውም ማለት ነው። እንደ እንደ እንደ አንቺ አዘጊውም እንደ ነገር ለማንኛውም እንግዲህ እንደዚህ የተንጣለለ ሰፊ ሳሎን ያለው ቤት ነው ማለት ነው። እንዲያውም ምን በቃ አነሰው ቤቱ ታውቃላችሁ። ምንም በቃ ሁሉንም እቃ እዚህ እና ተናግሬ ያለሁኝ ተዝረክርካዋል። እንግዲህ ምን ምን ላድርግ? ለማንኛውም ማለት ነው እንግዲህ እንደምታዩት ይሄ ሰፊ የተንጣለለ ሳሎን ያለው ቤት ነው ማለት ነው። እና እዚህ ጋር እንደምታዩት ይሄ የኔና የባለቤቴ የመኝታ ክፍላችን ነው። ነይ ጊቢ፣ ችግር የሉ ጊቢ አድርግኝ። ግቢ ግቢ መብራት የለም። እንግዲህ ያው ባለው አየር ባለው አየር ቼክ ቼክ አድርጉ። አንቺ አልጋችንን ታሳያለሽ። እንዲህ እረ በስመ አብ እረ እረ እረ ነውር ነው። ወደዚህ ወደዛ ስልክ ገባ ብሎ ወጥቷል አይቻለሁኝ። እረ በቃ እንደ ለማንኛውም ነይ እሺ እዚህ ጋር ደግሞ የውሽማዬ ክፍል ነው። እሱ አላሳያችሁም። የውሽማዬ ክፍል ነው በደንብ ልዝገኘው። እዚህ መግባት አይቻልም። የውሽማዬ ክፍል ነው። እንደ አይቻልም፣ አይቻልም። የሚገርም ኪችን ያለን በነገራችን ላይ ኑ ላሳያችሁ። አልተስተካከለም። በነገራችን ላይ የሚገርም ገራሚ የሆነ ኪችን ያለንና ሰሞኑን ከዚህ ኪችን በጣም ደሳስ የሚሉ ምግቦችን እያበሰለን እንጠብቃቸዋለን ማለት ነው። ይኸው የተንጣለለ ኪችን ማለት ነው። በስማንቦል ሁለት ክፍል ያለው እንትን ማለት ሁለት ክፍል፣ ይኸው ጓዳና ሳሎን ያለው ኪችን ማለት ነው። ጋይስ፣ ለማንኛውም ደስ የሚል ኪችን አግኝተናል ማለት ነው። ሁሉንም ነገር ይዩት፣ ችግር የለውም ተዝረክርካቸዋል ምናምን ብትሉ ነው። ቀድሜ ተናገር ያለውኝ አይደለ? ሶ ስለዚህ እንዲህ ያምራል። በቃ ችግር የለውም እሺ። ለማንኛውም እንግዲህ ይሄኛው ኪችናችን ነው ማለት ነው። ኑ ተከተሉ። ገና አላለቀም ብዙ ነገር ነው የማሳያችሁ። ነይ እዚህ ጋር ደግሞ እዚህ ጋር ደግሞ እንግዲህ መብራት ሲጠፋ ምናምን የምትጋግሩበት ሞደርን ኪችን ነው የሚባለው። ቤቱን ማሻሸጥ ደላላ እኮ ነው በመስለው ቤቱን ማሻሽ- ደላላ ነው መስለው። እንግዲህ ለማንኛውም ሞደርን ኪችኑን እዛ ሳይቻቸዋለሁ። ይሄኛው ደግሞ ሞደርን ምንድን ነው ባህላዊ ምንድን ነው በእንግሊዘኛ ብቻ በቃ ይሄ ባህላዊ ኪችን ነው ጻፉልኝ። ይሄ እዚህ ጋር ሻወር ሽንት ቤት አለው። በቃ እንዳይሸታ እንዳይሸታችሁ እንዳይሸታችሁ። ለማንኛውም እዚህ ጋር የውሻ ቤት አለ። አሳያቸው አይ እንግዲህ ሰፊ ጋርደንም አለው። ነይ ሶ ጋይስ እንግዲህ ይህንን ይመስላል ማለት ነው። እንዴት ነው የቀረጽ ሲኖው ነው? ሶ አሁን ደግሞ ቀጣይ እኔ ያላሳየዋችሁ የቀረ ምናምን ነገር ካለ ባለቤታችን ቀጣዩን ፓርት ታሳየናለች። እስኪ የሆነ ነገር ቢያቸው ማፍቀሻቸው ሊሆን ይችላል። እጅ ከበደኝ ደግሞ በባዶ እግር ነኝ። በባዶ እግር ነኝ። ጫማ ይል አድርግ አባ ጫማ ላድርግ። እኔ እኔ እግሬ ነው እንጂ ያሳስበኝ፣ ከላይ ነው ሚዝሽ። አያችሁታ ከላይ ነው ሚዝሽ። ጫማ ታድርጊ። ሰላም ሰላም ውዶችዬ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። ጎረም ሰውኝ ያለው ወፍር ያለው ድምጽ ይወፍሯል ያው ሆዴም ወፍሯል። እንዴት ነው? አልወፈረም ሆዴ እና ውዶችዬ እውነት ለመናገር ኮሚኒቲ ላይ ለጥፌ ብዙዎቻችሁ አይዞች ስትሉኝ ነበረ። የው አዩ ለጥፌ ያለው እና ፎቶ አድርጌ እውነት ለመናገር አቃጥር ያለው ላይ ማለት ነው ማሪምን እኔ አላቅም። ብቻ ቤት እንደመቀየር አድካሚ ነገር የለም እና በጣም ስሰራ ስለነበረ እኔም አዙሮ አረገኝ ትንሽ አቀም አመሰኝ። አሁን ተነስቻ እውነት ለመናገር የጠፋ ነው ለዛ ነው እሱ ነግሯቸዋል። እኔም ስላመመኝ አንድም ደግሞ ስራ ላይ ስለነበርን እውነት እንደው ፈጣሪ እንደው ፈጣሪ የራሳችሁ ቤት ይስጣችሁ ብላችሁ መርቁን። እውነት ከአሁን በኋላ እኔ እንደው ፈጣሪ የራሴ ቤት ጎጆ ቤትም ይሁን ሸራ ቤትም ሰጥቶኝ ብቻ መውጣት ነው የምፈልገው እንጂ ቤት መቀየር፣ በተለይ ደግሞ አይታችኋል። የዛሬ ሁለት ዓመት አካባቢ ባባየር ጉዞኜ እንደዚህ ቤት ቀይሬ ነበረ። የዛኔ ግን ብዙ አዋካቢ ነበረና ይሄ እናከላል አልደከመንም። ምክንያቱም አንደኛ እንትኑም ጥሩ አልነበረም፣ ያለንበት ሙድ። ስለዚህ ለድብድቡም ለቦቅሱም የመጡ ሰዎች ስለነበሩ ተባብረውናል ማለት ነው። እና አሁን ግን የመጀመሪያ ቀን ተባበሩ፣ ሁለተኛው ቀን ሲስተር መጣች። ከዛ በኋላ ያለው እኛ ላይ ስለነበር በጣም አድካሚ፣ አሰልች የሆነ ጊዜ ነው ያሳለፍ ነው። ብቻ እግዚአብሔር ይመስገን፣ በትንሹም ቢሆን እንደዚህ ያድርገነዋል። ቀጣይ ደግሞ የበለጠ አሳምረ ነው በቆንጆ በቆንጆ ቪዲዮዎች ወደ እናንተ እንመጣለን። እስካሁን ግን የጠፋ ነው። ለዚህ ነው በዚህ ብቻ ሳይሆን በሁሉም ቻናል ነው የጠፋ ነው እና በሁሉም ቻናል ደግሞ በአዲስ ወኔ እንመጣለን። ይህንን ነው ምለው። ሌላ ምን እንድል ነው የምትፈልገው? በአንተ ስም ሳይሆን በእኔ ስም ራሱ በጣም ነው የምወዳቸው። እንደ ምን ታቀሳሰር? አይ እንግሊዘኛ አልችልም። እና እንሰታለ ቆጮ ሲያምራችሁ፣ እፍቅላችኋለሁ ሰውየውን አስፈቅጄ ማለት ነው እና እውነት ለመናገር ይሄ ግቢ ስኔዝ ምን ልትሆኑ ነው? ለሁለት ምን ሊያደርግላችሁ ነው? ቀበጣችሁ እንዳትሉ ብዙ ነገር ነው ያሰብንበት። በጣም ብዙ ነገር ማለት ነው እና እቺ ኩሽና ናት፣ ያቺ ደግሞ ሽንት ቤት ናት አደለ? እዛች ጋር ግን የሆነ ነገር አስቤያለሁ። እሱን ሳደርገው አሳያቸዋለሁ ማለት ነው እና እዚች ጋም የሆነ ስራ እንሰራበታለን የሚል ሀሳብ አለን። ቀጥታ ወደ እንትኑ መግባት ነው ያለብን ወደ ቢዝነስ መግባት ነው የለብን። እና ቁጭ አልን ታሰረን። እኔ ደግሞ ምንም መስራት አልችልም በአሁኑ ሰዓት እና እሱን ብቻ መጠበቁ ተገቢ አይደለም። ስለዚህ እዚህ ሆኜ ገቢ የሚያስገኙ ነገሮች መፍጠር ነው የምፈልገው እና እግዚአብሔር እርዳሽ ብላችሁ ጸልዩልኝ። እና ይህንን ነው ጋይስ። እውነት እርጉዞ ናችሁ ግን አትታመሙ። ቤቴን አትታመሙ፣ በተለይ ሳላ ያዛችሁ። ምክንያቱም ልጁ ወደ ላይ ይመጣት ስታስሉ ማለት ነው። እና ይህንን ነው የምመክራችሁ ደህና።